ከምባታ ዞን ዳምቦያ ወረዳና ዳምቦያ ከተማ አስተዳደር በክልል መንግስት የበጀት ድጋፍ የተሰሩ የመሠረተ ልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆኑ ተመርቆ ለአገልግሎት የበቃው የዳምቦያ ከተማ አስተዳደር የንጹህ መጠጥ ውሃ ፕሮጀክትና ዳምቦያ ጎንጂ ጎትመና የገጠር መንገድ ፕሮጀክት ለማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ እድገት ተጠቃሚነት ሚና የጎላ እንደሆነም ተገልጿል የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የተከበሩ ዶክተር እንዳሻውጣ ሰው። መንግስት በክልሉ ከተጀመሩም የልማት ሥራዎችን አጠናክሮ እንደመቀጠል ጠቅሰው በከምባታ ዞን በዳምቦያ ከተማና ወረዳ ተገንብተው ለአገልግሎት የበቁ የንጹህ መጠጥ ውሃና የገጠር መንገድ የህብረተሰቡን ሁለንተናዊ ተጠቃሚነት ከማጎልበት ረገድ ያላቸው እገዛ ሰፊ እንደሆነ ተናግረዋል። በዛሬው ዕለት በዳምቦያ ከተማ ከውሃ ጋር ለስድስት ዓመት የቆየ ፕሮጀክት ሁሉም ነገር ተጠናቆ ከ30 ሺህ እስከ 40 ሺህ ሰው ሊጠቀምበት የሚችል ፕሮጀክት አስመርቀናል። ይሄ ፕሮጀክት ቀሪ ስራዎች እንዳሉት የከንቲባው አብራርቶልናል፣ ሌሎችም የስራ ኃላፊዎች አብራርተዋል። ዳምቦያ ከተማ ውሃ በተመለከተ ሁለት ትራንስፎርመሮች ያስፈልጋሉ። እሱ እንዴት እንደሚፈታ ከከተባው ጋር ተነጋግረናል። በቅርብ ጊዜ ፕሮጀክት ይቀርጻሉ ማህበረሰቡን ያስተባብራሉ፣ ባለ ሀብቶችን ያስተባብራሉ። በሶስት ወር በአራት ወር ውስጥ ችግሩ እንዲፈታ ከእነሱ ጋር ስምምነት ተደርሷል። ሌላው ከዚህ 22 ኪሎ ሜትር ጋር የተያያዘ 15 ኪሎ ሜትሩ በሰላም ተመርቋል፣ አልቋል። 22 ኪሎ ሜትሩን በተመለከተ እኛ የክልሉ መንግስት ፕሮግራም ይዘንበት በሚቀጥለው አመት የምናስጀምረው ስራ ይሆናል። የክልሉ ርዕሰ መስተዳደር የተከበሩ ዶክተር እንዳሻው ጣሰው አክለውም መንገድ ለትምህርት፣ ጤና፣ ግብርና ብሎም ለኢኮኖሚ እንቅስቃሴ እድገት መጠናከር ሚናው የላቀ በመሆኑ የማህበረሰቡን ፍላጎት ለማሟላት እና ለትውልድ ጥሩ አሻራ ጥሎ ለማለፍ ትኩረት ተሰጥቶ እንደሚሰራም ገልጸዋል። መንገድ ብዙ ነገር ነው። መንገድ ትምህርት ቤት ነው ተማሪዎችን ወደ ትምህርት ቤት ስለሚያደርስ። መንገድ ጤና ነው ሰዎችን ወደ ሆስፒታል ስለሚያደርስ። መንገድ ኢኮኖሚ ነው ምርትን ወደ ገበያ ስለሚያወጣ መንገድ ሁሉም ነገር ስለሆነ በደንብ ተንከባክባችሁ መያዝ ይኖሩባቸዋል። በየጊዜው አስፈላጊ ጥገናዎች ሲኖሩ እየተጋገዝ ጥገና እናደርጋለን። ትንንሽ ድልድዮች አሉ፣ እነሱ በደንብ መጠበቅ አለባቸው። ከብቶች እንዳይገቡ እንዳይሰበር፣ ሌሎች ደግሞ አንዳንድ ሰዎች እንዳያበላሹት መምከር፣ መመካከር ያስፈልጋል። በእርግጠኝነት መንግስታችን፣ ፓርቲያችን ብልጽግና ለዚህ አካባቢ ማህበረሰብም ሆነ ለማዕከላዊ የኢትዮጵያ ክልል ማህበረሰብ እንዲሁም ለኢትዮጵያ ክልል ቀንና ማታ ይሰራል። ሌላ ምንም ስራ የለንም። የእናንተን ፍላጎት ለማሟላት ለትውልድ የተሻለ ነገር አሻራ ቀጥለን ለማለፍ እንሰራለን። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል መሰረተ ልማት ክላስተር አስተባባሪ እና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ የመሰረተ ልማት መሟላት የሰው ልጆች ለሚያከናውኗቸው ለተለያዩ መስተጋብሮች ጠቀሜታቸው የጎላ በመሆኑ በክልሉ በዘርፉ የሚስተዋሉ የተደራሽነትና የጥራት ችግሮችን በመፍታት ለዜጎች ተጠቃሚነት ይሰራል ብለዋል። መንገድ አስተሳሳሪ ነው። ኢኮኖሚያዊ እንቅስቃሴዎችን ያሳልጣል፣ ማህበራዊ ትስስሮችን ያጠናክራል። በአጠቃላይ በሁሉም የእድገት መስኮች ውስጥ የአቀጣጣይነት ሚናው የጎላ ነው። ውሃም ህይወት ነው፣ አልፎ ተርፎ አሁን ባለንበት ሁኔታ ፖለቲካም ነው። እነዚህ መሰረተ ልማቶች ከፍተኛ መዋለ ነዋይ የሚጠይቁ በመሆኑ ፍላጎቱን ለማሟላት እንዲሁ ቀላል አይሆንም የተደራሽነት የፍትሐዊነትና የጥራት ችግሮች ዋና ዋና የዘርፉ ማነቆች ሲሆኑ ችግሮቹን በከፍተኛ መጠን ለመቀነስ ሰፊ ስራዎች እየተሰሩ ይገኛል በዳምቦያ ከተማና ወረዳ የተመረቁ የመሠረተ ልማት ፕሮጀክቶች ሀብት የወጣባቸው ለማህበረሰብ የሚጠቅሙ በመሆናቸው የተሰሩ የልማት ስራዎችን ከመጠበቅ አኳያም ማህበረሰቡ የድርሻውን እንደወጣም ዶክተር መሐመድ ኑርዬ ጥሪ አስተላልፈዋል። በክልሉ ውስን ሀብትን በቁጠባ በመጠቀምና የራስ ኃይል አቅምን በመከተል ፕሮጀክቶችን ማጠናቀቅ አሊያም የግንባታ አፈጻጸማቸውን በእጅጉ የማሻሻል ስራዎች ተሰርተዋል። የድጋፍና ክትትል ስራዎቻችን ከወትሮ በተለየ መልኩ ተጠናክሮ በመቀጠላቸው ችግርን በወቅቱ የመፍታት አቅማችን ከፍተኛ መሻሻል አሳይቷል። በዛሬው ዕለት በዳምቦያ ወረዳና ከተማ አስተዳደር የተመረቁት የመንገድና የውሃ ፕሮጀክቶች የዚሁ ጥረት አካል ሲሆኑ በአጠቃላይ ከአንድ መቶ ስልሳ ሰባት ሚሊዮን ብር በላይ የፈጁ ናቸው። ለአካባቢው ማህበረሰብ ያለኝ መልእክት እነዚህ መሰረተ ልማቶች ሲዘረጉ ገንዘብ ተነጥፎ ነውና ትንንሽ ብልሽቶች ሲያጋጥሙ መንግስትን ሳንጠብቅ በአስቸኳይ በመጠገን ለረጅም ጊዜ እንዲያገለግሉ ጥረት እንድታደርጉ አደራ እላለሁ። የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋሼቱ ግንባታቸው ተጠናቀው ለአገልግሎት የበቁ ሁለቱም ፕሮጀክቶች የአካባቢውን ነዋሪ የመልካም አስተዳደርና የመሠረተ ልማት ጥያቄዎችን እየመለሱ እንደሆነ ጠቅሰው፣ ይህም መንግሥት ዜጋ ተኮር ተግባር ላይ ትኩረት ሰጥቶ እየሰራ እንደሆነ ማሳያ ነው ብለዋል። ግንባታቸው ተጠናቆ በዛሬው ዕለት ምረቃ የበቁት የዳምቦያ ከተማ ንጹሕ መጠጥ ውሃና በተለምዶ ደጋታማ ቀበሌ ብለን የምንጠራቸው የቃዛላ ሄባ ወንዶ ጎንጂ እና ጎትማና ቀበሌያትን ከዳምቦያ ከተማ ጋር የሚያገናኘው የዳምቦያ ጎንጂ ጎትማና 15 ኪሎ ሜትር የጠጠር መንገድ ፕሮጀክት የወረዳው ወይም የከተማ ነዋሪዎች ብቻ ሳይሆን የዞኑ ሕዝብና አስተዳደር የልማት ጥያቄዎች የነበሩ ሲሆን ተጠቃሚዎቹም የአካባቢው ነዋሪዎች ብቻ አይደሉም። መላው የዞኑ ሕዝብ ከዛም አልፎ የአጎራባች ዞን የአላባና የሃድያ ዞን ሕዝቦች ናቸው። የብልጽግና ፓርቲ የበለጸገች ኢትዮጵያን ይሁን የማድረግ ላይ ሰንቆ በየዘርፉ የሚተገበሩ የአጭርና የመካከለኛ የረጅም ጊዜ ቅድ ንድፎች ተግባራዊ እያደረገ ውጤትንም እያስመዘገባ ይገኛል። ለዚህ ደግሞ በዛሬው ዕለት የምናስመርቃቸው የውሃና የመንገድ ፕሮጀክቶች ፓርቲያችን ብልጽግና የዜጎችን ሁለንተናዊ የልማት ተጠቃሚነት ለማረጋገጥ እያከናወነ ያለው ዘርፍ ብዙ ተግባር አንዱ ማሳያ ነው። የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋይ ሸቱ አክለውም የፕሮጀክቶቹ መጠናቀቅ የአካባቢውን የንጹህ መጠጥ ውሃና የመንገድ ችግር ከመቅረፍ ባለፈ ለነዋሪው ማህበራዊና ኢኮኖሚያዊ እድገት መጎልበት ፋይዳው የጎላ እንደሆነ ተናግረዋል። በዳምቦያ ከተማና ወረዳ በዛሬ ዕለት ተመርቀው ለአገልግሎት ክፍት የሚሆኑት ሁለቱም ፕሮጀክቶች የአካባቢ ህብረተሰብ የነበረበትን የመንገድና የንጹህ መጠጥ ውሃ ችግር ከመቅረፉን በተጨማሪ የአካባቢውን የወረዳውን ብሎም ዞኑን ማህበረሰብ ማህበራዊ፣ ኢኮኖሚያዊ ተጠቃሚነትን ከነበረበት አንድ ደረጃ ከፍ የሚያደርግ ነው። በ138 ሚሊየን 190 ሺ ብር ወጪ ግንባታው ተጠናቆ ለአገልግሎት ክፍት የሚሆነው የዳምቦያ ከተማ የንጹህ መጠጥ ውሃ 30 ሺ ነዋሪዎችን ተጠቃሚ የሚያደርግ እንደሚያደርግ ይጠበቃል። ይህ ፕሮጀክት የከተማን ነዋሪዎች የመጠጥ ውሃ ችግር ትርጉም ባለው መልኩ በመቅረፍ ከዚህ በፊት እናቶች ውሃ ፍለጋ ረዥም ርቀት በመጓዝ ሊደርስባቸው የነበረውን እንግልት ስቃይና ድካም በማስቀራት ሕፃናት ከትምህርት ገበታቸው ተስተጓጉለው ውሃ ፍለጋና ውሃ ፍለጋ በቀንና በምሽት የሚደክሙትን ድካም የሚያስቀር ነው። ንጽህና የጎደለው ውሃ በመጠቀም ለውሃ ወለድ በሽታዎች ይደረጉ የነበሩ የህብረተሰብ ክፍሎችን ይታደጋል። ለሕክምና የወጣ የነበረውን ወጪ ያስቀራል። በድምሩ የከተማ ህብረተሰብ ለመጠጥ ውሃ ፍለጋ ያውለው የነበረውን ጊዜ ጉልበትና ሀብት በሌሎች የልማት ጉዳዮች ላይ እንዳያውል ያግዛል። በሌላ በኩል የዳምቦያ ከተማ የቃቃዛላ ሄባ ወንዶ ጎንጂና ጎትመና ቀበላት እንዲያገናኝ የተገነባው የጠጠር መንገድ የአካባቢው ረሰም የመንገድ ችግር ከመቅረብ በዘለለ በአካባቢው ለወረዳና ለዞኑ ማህበራዊ ኢኮኖሚያዊ እድገት ጉል ያስተዋጽኦ ያደርጋል።